ወርሀ መጋቢት ሀገራችን የተጋረጠባትን ዘርፈ ብዙ አደጋዎች ተሻግራ የብልጽግና ጉዞ እንድትጀምር መሠረት የተጣለበት መሆኑ ተገለጸ። የማዕከላ ኢትዮጵያ ክልል የዱራሜ ክላስተር ከፍተኛ አመራሮችና የከንባታ ዞን በየደረጃው የሚገኙ አመራሮች የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች ትናንት፣ ዛሬና ነገ ለኢትዮጵያ ልዕልና በምል መሪ መልእክት የተዘጋጀ የፓናል ውይይት በዱራሜ ከተማ ተካሂዷል። በምክትል ርዕሰ መስተዳድር ማዕረግ የማዕከላ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ስሩር ወርሀ መጋቢት ለኢትዮጵያውያን ብዙ ትርጉም ያለው ብዙ የተስፋ ብርሃን ወደሚጨበጥ ብርሃን የተቀየረበት ፍሬያማ ሰባት የትግልና የውጤት ዓመታትን ያሳለፍንበት ፈተናዎች ወደ ድል ተቀይረው አሸናፊነትን የተጎናጸፍንበት ነው ብለዋል። ወርሀ መጋቢት ለእኛ ለኢትዮጵያውያን ብዙ ትርጉም ያለው ብዙ ተስፋ የተጣለበት ብዙ የተስፋ ብርሃንን ወደሚጨበጥ ብርሃን መቀየር ጀመረ። ፍሬያማ ሰባት የትግል የድል የውጤት ዓመታትን አሳልፏል። በዚህም በርካታ ተፈጥሯዊና ሰው ሰራሽ ዓለም አቀፋዊ አህጉራዊና ቀጠናዊ ብሎም ሀገራዊ ፈተናዎችን በድል ተወጥቷል። ድልን ወደ ውጤት ቀይሯል። እዚህም ለህዝባችን የድል ተስፋን፣ የመወልጸት ተስፋን፣ የአሸናፊነት ተስፋን በህዝባችን ውስጥ እንዲላበስ አድርጓል። ወርሀ መጋቢት ሀገራችን ከተጋረጠባት ዘርፈ ብዙ አደጋዎች በህዝቦች መካከል ያልተገባ የመገፋፋትና የመጠላለፍ ፖለቲካ ባህል ተቀይሮ ሌላ ምዕራፍ የተከፈተበት፣ ለኢትዮጵያውያን አዲስ መንገድ የተጀመረበትና አዲስ ተስፋ የተሰነቀበት፣ አሸናፊና የምንችል መሆናችንን በራስ አቅም የታላቁን የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ያኖርንበት፣ ሀገራችን የተጋረጠባትን ችግሮች ወደ ድል በመቀየር ቀጣይ የሀገራችን ዕጣ ፈንታ ወደ አንድ ከፍታ ለማድረስ የተጀመረውን ጉዞ ለማሳካት ህዝቦች በጋራ የሚቆሙበት አዲስ መንገድ የተሰየመበትና የተስፋ ብርሃን የታየበት ወር መሆኑን አክለው ገልጸዋል። ወርሃ መጋቢት ሀገራችን ከተጋረጠባት ዘርፈ ብዙ የመበታተን አደጋ የታደገ የዘመናት ህዝቦች መካከል ያልተገባ የመገፋፋት፣ የመጠላለፍ የፖለቲካ ባህላችንን ቀይሮ ሌላ ምዕራፍ የከፈተ ለኢትዮጵያ አዲስ መንገድ፣ አዲስ እይታ፣ አዲስ ተስፋን የሰነቅንበት ብሎም ለኢትዮጵያ ታሪካዊ የሆነው ኢትዮጵያውያን አሸናፊ መሆናቸው፣ ኢትዮጵያውያን የሚችሉ መሆናቸው የሚያስችል በራስ አቅም ታላቁን የህዳሴ ግድብ መገንባት መሠረት ድንጋይ የጣለበት ዕለት ነው። ይህ ለእኛ ታላቅ ታሪካዊ ወር ነው። ይህንን ወር ስናከብር ኢትዮጵያ የተጋረጡባትን ዘርፈ ብዙ ችግሮች ወደ ድል በመቀየር ቀጣይ የኢትዮጵያ ዕጣ ፈንታ ወደ አንድ ከፍታ ለማላቅ የጀመርነውን ጉዞ ለማሳካት ሕዝቦች በጋራ የሚቆሙበት አዲስ ባህል፣ አዲስ መንገድ የተተለመበትና ይህንንም ትል መላው ሕዝባችን፣ መላው አጋሮቻችን፣ አጋዦቻችን ከጎናችን ቆመው ይህን መንገድ ተከትለው የተስፋ ብርሃንን ማየት የጀመርንበት ጊዜ ነው። የለውጡ መንግስት ባለፉት ሰባት የለውጥ አመታት አገራችን የተጋረጠባትን ፈተናዎች ተቋቁማ ፈተናዎችን ወደ ድል እድሎችን ወደ ውጤት በመቀየር ከፍተኛ ስኬት የተመዘገበ ሲሆን ይህን ለውጥ በጋራ በመቆም ማዝለቅ ማጽናትና ማላቅ ይገባል ያሉት የተከበሩ አቶ ኡስማን ስሩር የፍረ ብሔራዊ አንድነትን በማጎልበት በየዘርፉ የተጀመሩ ተግባራትን ከግብ ማድረስና ውጤታማ በማድረግ የዜጎችን ተጠቃሚነት ለማረጋገጥ በጋራ ልንቆም ይገባል ብለዋል። የለውጡ መንግስት ባለፉት የለውጥ አመታት ሰባት የለውጥ ዓመጣት ሀገራችንን በርካታ ቀጠናዊ፣ አህጉራዊ እና ዓለም አቀፋዊ ጫናዎች ተጋርጠውባት ነበር። ከተፈጥሮ አደጋዎች አንዱ ኮቪድ ከዓለም አቀፍ ጫናዎች በተለያየ መንገድ የኑሮ ውድነትን የሚያስከትሉ ሌሎችም ድንበር ተሻጋሪ ችግሮች ገጥሞውን ነበር። እነዚህን ችግሮች ግን ተቋቁመን ፈተናዎችን ወደ እድል በመቀየር እድሎችን ወደ ውጤት በመቀየር በሕዝባችን ውስጥ አዲስ የተስፋ ምዕራፍ አዲስ አዳዲስ ውጤት ማሳየት ጀምራልና ይህን ውጤት ሁላችንም በጋራ በመቆም ልናዘልቀው፣ ልናጸናው፣ ልናልቀው ይጠበቃል። ለዚህ የብልጽግና አመራሮች የብልጽግና ፍሬ የሆናችሁ አባላት፣ ደጋፊዎች፣ አጋዥና አጋር አካላት በሙሉ በጋራ ቆመን የጀመርነውን ድል እንድናልቀው እንድናዘልቀው ታላቅ የአክብሮት ጥሪ ማቅረብ እወዳለሁ። የማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ አብራም መጫ በበኩላቸው የመጋቢት ወር ለዘመናት የውጭና የውስጥ ባንዳዎች ኢትዮጵያ የተፈጥሮ ሀብቶ እንዳትጠቀም የሚያደርግ ቀንበር የወደቀበት የታላቁ የህዳሴ ግድብ ግንባታ የተጀመረበት የለውጡ መንግስት መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሃላ የፈጸሙበት በመሆኑም በልዩ ሁኔታ የሚታዩ በርካታ ለውጦች የተመዘገቡበት መልካም ነገሮችን ማስቀጠል የተጀመረበት በማህበራዊና በኢኮኖሚያዊ በፖለቲካዊም ዘርፍ የነበሩ ጉለቶችና የአሰራር ስርዓቶችን በመፈተሽ ዜጎች ሁሉም ዜጎች ለሀገራቸው እድገት እኩል የመወሰን እድል እንዲያገኙ ልዩነት የተሰበረበት ነው ብለዋል። መጋቢት ባለፉት ጊዜያት ውስጥ በኢትዮጵያ ውስጥ ልዩ ትርጉም የነበረ ወር ነው። አንዱ መጋቢት እንዳየት የሚያደርገው ነገር ለዘመናት የውጭ ሴረኞችና የሀገር ውስጥ ባንዳዎች ኢትዮጵያ የተፈርጦ ሀብትን እንዳትጠቀም ብዙ ስራ ሲሰሩ ነበርና ይሄ ቀንበር የተሰበረበት ነው። በተለይ ከህዳሴ ግድብ ግንባታ መጀመር ጀምሮ ህዳሴውን ግድብ የተጀመረው በመጋቢት ነው። ከዛ ቀጥሎ የዛሬ ሰባት ዓመት ለውጡም የመጣው የለውጡ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ በይፋ ፓርላማ ፊት ቀርቦ ቃለ መሃላ ላይ የፈጸሙት በዚሁ በመጋቢት ወር ውስጥ ነው። በመጋቢት 24 እሶ መጋቢትን በልዩ ሁኔታ የምናይበት ምክንያት ያ ነው። ከዚያ በመለስ ከ2010 ወዲህ ባለፉት ሰባት ዓመታት ምን ምን ውጤቶች ተመዘገቡ፣ ምን ምን ተግዳሮቶች ነበሩ የሚለውን ነገር ከማየት አንጻር በመጀመሪያ ለውጡ ሲጀመር ለውጡ የተጀመረው ሪፎርም ነው። ሪፎርም ማለት የነበረውን ደምስሶ አዲስ ነገር መትከል ሳይሆን በነበረው ነገር ላይ ያለውን መልካም ነገር ወስዶ የጎደለውን በመሙላት የምናስኬድ እንደነበረ ይታወቃል። እሶ ከዚህ አንጻር የነበሩትን አሰራሮች በሙሉ በፖለቲካውም በኢኮኖሚውም ብለውም በማህበራዊ ዘርፍ ምን ጉድለቶች፣ ምን ስብራቶች፣ ምን ደካማ ጎድኖች፣ ምን ማነቆች ነበሩ የሚለውን ከፖሊሲ ጀምሮ ስትራቴጂ እስከ አሰራር ስርዓት ድረስ መፈተሽና ያንን ማዕቀፍ ማስተካከል ስራ ነው። ሶ በሶስቱም ዘርፍ እነዚህ ስራዎች ተሰርተዋሉ። በዲፕሎማሲው ረገድም የዜጋን ክብር የሚያስቀድም ብሔራዊ ጥቅም የሚያስከብር ጎረቤት ተኮር የሆነ የውጭ ጉዳይ ፖሊሲ ተቀርጾ ወደ ስራ ተገብቷል ያሉት አቶ አብርሃም በኢኮኖሚው ዘርፍ በግብርና የአረንጓዴ አሻራ፣ የአካባቢ ጥበቃ፣ የአየር ንብረት ለውጥ በርካታ ስራዎች በመስራታቸው የገቢ ምርቶችን የመተካት ኤክስፖርትን ማነቃቃትና በርካታ የስራ እድሎችን መፍጠር መቻሉንም ተናግረዋል። በዲፕሎማሲው መስክ ከዛ ፊት የነበረው የውጭ ጉዳይ ፖሊሲያችን ታሪካዊ ጠላት እና ታሪካዊ ወዳጅ እና በጠላትና ወዳጅ ካምፕ የተወሸቀ ነው የነበረው። ወይራስ ግን ከለውጡ በኋላ የተከተልነው የውጭ ጉዳይ ፖሊሲያችን ዜጋ ተኮር፣ የዜጋን ክብር የሚያስቀድም፣ የሀገር ክብርን የሚያስቀድም፣ ብሔራዊ ጥቅምን የሚያስከብር እና ጎረቤት ተኮር ነው። ጎረቤት ተኮር ማለት ብዙ ጊዜ ሰዎች ይቸገራሉ። ጎረቤት ሀገሮቻችን ናቸው፣ በሀገራችን አጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ከሌሎች ሀገራት ቀድሞ የሚደርሱም ካለን ርቀትም፣ ርቀት ብቻም ሳይሆን ጎረቤቶቻችን አብዛኞቹ በሚባል ደረጃ በሁለት ሀገር የሚኖሩ ተመሳሳይ ባህል፣ ታሪክ ያላቸው ህዝቦች እንደመሆናቸው መጠን የእኛ ዲፕሎማሲ ጎረቤት ተኮር መሆኑ ፋይዳው እጅግ በጣም ከፍ ያለ ስለነበረ ነው። ትናንት ታቡ የነበሩ መናገር የሚያሸማቅቃቸው የወደብ ጉዳዮችን ስታብሊሽ አድርገን እያወራ ያለነው በዲፕሎማሲው መስክ ላይ በውጭ ጉዳይ ፖሊሲ ላይ ከስሩ የተሰሩ ጠንካራ ስራዎች ስለነበሩ ነው። እነዚህ ያለፉት ሰባት ዓመታት የዲፕሎማሲና የውጭ ጉዳይ ፖሊሲ ትሩፋቶች ናቸው ብሎ መውሰድ ይቻላል። በተመሳሳይ መልኩ በኢኮኖሚውም ዘርፍ ቢሆን ቀላል የማይባሉ ስራዎች ተሰርተዋሉ። በሀገራችን ላለው አጠቃላይ ኢኮኖሚ ግንባታ መሰረታዊ ነገር የአረንጓዴ አሻራ እና የአካባቢ ጥበቃ ስራዎች ናቸው። የግብርናም የኢንዱስትሪም ዋትስ ኦቨር ኢኮኖሚክ አክቲቪቲ የሚመሰረተው በምቹ አካባቢ ላይ ነው። ሶ የግሪን ሌጋሲ ኢኒሼቲቭ በክቡር ጠቅላይ ሚኒስትራችን ኢኒሼት ተደርጎ ከ40 ቢሊዮን በላይ ዛፎች የተተከሉበት እንኳን ለአካባቢ ለዓለማችን የአየር ንብረት ለውጥ ትልቅ ፋይዳ ትልቅ ትርጉም ያለው ስራ የተሰራው ባለፉት ሰባት ዓመታት ውስጥ ነው። የሚገቡ ምርቶችን የመተካት ኤክስፖርትን፣ የማነቃቃት የስራ እድልን የመፍጠር የኢንዱስትሪ ግብዓት የመሆን ስራዎች እየተሰሩ ነው። የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋሽቱ በበኩላቸው የለውጡ መንግሥት አገር በቀል ሕሳቢዎችን ይዞ የመጣ በመደመር ውስጥ ትናንት መሠረት ዛሬ እድል ነገን ለተስፋ ይዞ ውረትን እያላቀ፣ ሴተትን እያረመ ለነገ ትውልድ የበለጸገች ኢትዮጵያን ለመገንባት እየተጋ ያለ መንግስትና ፓርቲ መሆኑን ተናግረዋል። መደመር ውስጥ ትናንት ዛሬና ነገ እየተሳሰሩ ናቸው። ትናንት መሰረት ነው። ዛሬ እድል ነው። ነገን እንደ ተስፋ ይዞ ወረትን እያላቃ ስህተትን በኃላፊነት እያረመ ለነገው ትውልድ የበለጸገች ኢትዮጵያን ለመገንባት እየተጋ ያለ መንግስትና ፓርቲ ነው። ሚዛን ባጣ የልዩነት ስብከት እየደበዘዘ የመጣውን ኢትዮጵያዊነት እውነተኛ ህብረ ብሔራዊ ውበትን አላብሶ እያደመቀና እያጎላ የመጣ ፓርቲና መንግስት ነው። ብልጽግና በ2018 ከተስፋ ወደሚጨበጥ ብርሃን በ2023 ኢትዮጵያን የአፍሪካ የብልጽግና ተምሳሌት እንዲሁም በ24 በዓለም ሀያ ተጽዕኖ ፈጣሪ አገሮች ተርታ ለማሰለፍ ራዕይ ራዕይ ሰንቆ እየተጋለ ፓርቲ ነው። ባለፉት ሰባት የለውጥ ዓመታት በተሰሩ ስራዎች የመጡ ለውጦች የተያያዘው ራዕይ የሚሳካ መሆኑን አመላካች ነው ያሉት አቶ አረጋሸቱ የብልጽግና ፓርቲ የአስተሳሰብ ለውጥ ለማምጣት በየደረጃው የሚገኙ መላውን አመራር አሰልጥኖ ብልጽግናዊ አስተሳሰብ እንዲይዙ የማድረግና ከፈተና ወደ ልዕልናና ከቃል እስከ ባህል በሚል ሁለት ታላላቅ ጉባኤዎች በስኬት በማከናወን ሰፊ ስራዎች ተሰርተዋል። የዜጎች የልማት ተጠቃሚነትን ለማረጋገጥ በተሰሩ ስራዎች ከገበታ ላሸገር እስከ ገበታ ለትውልድ በሚል በሁሉም የሀገሪቱ አካባቢዎች ውጤታማ ተግባራት ማከናወን የተቻለ ሲሆን ከበጋ መስኖ እስከ ኮሪደር ልማት ገጠርና ከተማን ያመጣጠነ ልማት እንዲኖር ለማድረግ በተሰሩ ስራዎች ውጤት ተመስግበዋል ብለዋል። ባለፉት ሰባት የለውጥ ዓመታት የተሰሩ ሥራዎችና የመጣው ውጤት የተያዘው ርዕይ የሚሳካ መሆኑን የሚያመለክት በመጀመሪያ የአሳሰብ ለውጥ ለማምጣት ከፓራዳይም ሽፍት እስከ የሕልም ጉልበት ለምርታዊ እድገት እስከሚል ድረስ በሀገሪቱ ውስጥ በተለያዩ ደረጃዎች በተለያዩ አካባቢዎች ያሉትን አመራሮች አሰልጥኖ ብልጽግናዊ አሳሰብ እንዲይዙ ለማድረግ ስኬታማ ስራን ሰርቷል። ከፈተና ወደ ሌልና እስ ከቃል እስከ ባህል የደረሰ ሁለት ታላላቅ ታሪካዊ ጉባኤዎችን በስኬት አጠናቋል። ከልማትም አኳያ ከገበታ ለሸገር፣ እስከ ገበታ ለትውልድ ከአዲስ አበባ እስከ ዳር ወዳሉ አካባቢዎች ትልልቅ ፕሮጀክቶችን በአጭር ጊዜ በጥራት ውጤታማ በሆነ መንገድ ማከናወን ችሏል። ከበጋ መስኖ እስከ ኮሪደር ልማት ገጠርን እና ከተማን ያመጣጠነ የኢኮኖሚያ ልማት እንዲመጣ ለማድረግ ሌት ተቀን ሰርቶ ውጤት አስመዝግቧል። የብልጽግና ፓርቲ በብዙ ፈተናዎች እያለፈ የመጣውን የሕዳሴ ግድብን በማጠናቀቅ ኃይል እንዲያመነጭ ብቻ ሳይሆን ኢትዮጵያ በራሱ አቅም የምትቆም የምትችል፣ የምትጀምርና የምትጨርስ ሀገር መሆኗን በዓለም ደረጃ አስመስክሯል ያሉት አቶ አረጋሸቱ የለውጡ መንግስትና ብልጽግና ሀሳብን ወደ ተግባር መቀየር የሚችል አመራርና ተቋም ያለው በመሆኑ ፈተናዎችን እያሸነፈ ወደ ድል እየቀየረና ለውጤት የበረታ በመሆኑ መላው አመራርና አባሉ በመንግስትና በፓርቲ የታቀዱ እቅዶችን በማሳካት የዜጎችን የልማት ተጠቃሚነት ለማረጋገጥ በቅንጅት ሊሰሩ እንደሚገባ አሳስበዋል። የሕዳሴ ግድብን በብዙ ፈተናዎች ውስጥ እያለፈ የመጣውን አስጨርሶ ኃይል እንደመነጭ ብቻ ሳይሆን ኢትዮጵያ በአፍሪካ በዓለም በራሷ አቋም የምትቆም የምትችል የምትጀምር የምትጨርስ ሀገር መሆኗን ማስመሰከር ችሏል። በዚህም ከፍተኛ የሆነ የዲፕሎማሲ ውጤት ማስመዝገብ ችሏል። ከዚህም ባሻገር ለዘመናት እንደነውር ሲቆጠር የነበረውን የወደብ ጥያቄ ምክንያታዊ በሆነ መንገድ በማንሳት አጀንዳ በማድረግ ኢትዮጵያ ይገባታል የሚለውን አቋም ዓለም ሁንዱ መያዝ እንዲችል አስችሏል። የለውጡ መንግስት እና ብልጽግና፣ እነዚህ በሙሉ የኢትዮጵያን ሁለንተናዊ ገጽታ እየቀየሩ የመጡ ስራዎችና ውጤቶች ናቸው። ራዕዩ ይሳካል ብለን ስንል በምኞት ብቻ ሳይሆን በተግባር በተረጋገጡ ሥራዎችና ውጤቶች ነው። ወደ እነዚህ የመድረስ ምስጢር ብልጽግና ሀሳብ ያለው ፓርቲ እና ሀሳቡን ወደ ተግባር መቀየር የሚችል አመራርና ተቋም ያለው በመሆኑ ነው። ከሁሉ በላይ ፈጣሪም ስለረዳት ነው። በዚህ ምክንያት ፈተናዎችን እያሸነፍን ወደ ድል እየቀየርን ለውጤት እየበቃን እንገኛለን። የመድረኩ ተሳታፊዎች በሰጡት አስተያየት ባለፉት ሰባት ለውጥ ዓመታት በሁሉም የልማት ዘርፎች የሚታዩ ለውጦች መመዝገባቸውን ገልጸው የእድገቱን ቀጣይነት ለማረጋገጥ ሁሉም የድርሻውን ሊወጣ ይገባል ብለዋል። በመድረኩ የዱራሜ ክላስተር የከንባታ ዞን የዱራሜ ከተማና ና የቀሪዳ ጋሜላ አመራሮች የተሳተፉ ሲሆን በመርሃ ግብሩ ላይ የደም ልገሳ መርሃ ግብርን ጨምሮ ባለ አስር ነጥብ የአቋም መግለጫ በማውጣት መድረኩ ተጠናቋል።